ሰላም እንዴናቸው በያላችሁ በጥሉ ነገር ሰላም ነው። አሸይና አሸይና እንዴላችሁ ሞኝላችሁ አለው ቤተሰቦች ስቱ ጎብ እንደል ማታች ላይክና ሼር ያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚሁም ኮሉቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘን መጣን። እንግዲህ ሰሞኑን የሞዴል ቀነኒ አደኛ እናትና አባት ወጥተው ልጃችን ቀነኒ አደኛ ፈት እስክታገኙ ድረስ ሞላ ኢትዮጵያ ሕዝብ በምትችሉት አቅም ከጎናችን እንድትቆመ አደራ ብለ ተማጽናል። እንግዲህ ይህ በጣም ልብ የሚሰብር ነገር ነው። እናትና አባት በህይወት እያለ የልጅን ሞት ማየት፣ በዛም ደግሞ ውስጥ እየተቃጠሉና እያረሩ መኖር በጣም ከባድ ነገር ነው። እንዲያለው መከራ ለማናችንም ለማናችንም ቤተሰብ አያምጣ። በጣም የሚያሳዙ ነገር ነው በእውነት። እረፍት አቶ ነው፣ ጭንቅላታቸው ህሊናቸው በቦታ የሉም። እንግዲህ እቺ ልጅ ከፎቅ ላይ ተፈጥፈጣ ስትወድቅ እናትና አባት በቦታ የሉም ነገር ግን በቦታው ካለ ሰው በላይ አይምሯቸው ላይ ተስሏል። ነገር ይጎርመጫል። ረፍት የሚያሳጣቸው ቀይ እኮ ነው። ስትወድቅ ከፎቆ ላይ ስትወረወር፣ ስትጮ ድምፃ ለቅሳ፣ መሬት ላይ ወድቆም ደማ ሲፈስ ለእናትና ለአባት በዚህ በጭንቅላታቸው ተስሎባቸዋል። ይሄ እንቅልፍ ከልኩላቸዋል። በጣም ከባድ ነገር። እናትና አባት እንደምታውቁት ብዙዎቻችን ቤተሰብ አስለቅሰን በብዙ መከራ ውስጥ ቤተሰቦቻችን እንዲያልፉ አርገናል። አውቀንም ሳናውቅን ብዙ ነገር በቤተሰቦቻችን ላይ ችግር እንዳደረሰን ሁላችንም የምናውቀው ነገር ነው። በተለይ እናትና አባት፣ በተለይ ከሁሉ ከሁሉ በላይ እናት እንደምታውቁት እንኳን ልጇ ሞቶባት ቀርቶ በህይወት እያለ እንኳን ውጭ ስናመሽ በቃ ከልጆች ጋር ተደባድበው ነው በቃ መኪና ጎጅተት ነው። በቃ አንድ ጉድጋድ ውስጥ ወድቀ ነው። በቃ እንደዚህ ሆነ ነው። እናቶች አይምራቸው እሮፍት የለው። እንደውም ልጁ ሲጸል ምናለ ጌታዬ ሙሽቴንም ቀኔንም እንደናቴ ሳይሆን እንደ ሚስቴ አድርጉልኝ ብሎ ጸለ ይባላል። ምክንያቱም ሚስት አሁን ባሏ ውጭ ሲያመሽ ይህን አንድ ቦታ ቁጭ ብለ ውስኪን እየጎለበጠ ነው፣ ይህን ከአንዳ ጋ እስክስታውን እያስኖካው ነው ትላለች ሚስት። እናት ግን ልጅ ውጭ ቢያመሽ አይ ልጅን መኪና ጎጨው አይ ሌባ ገደለው፣ አይ ሰዎች ዶ ወደወት ነው ምትል እናት። ለምን ወጥቶ እስኪገባም አታምንም። እንኳን ልጇን በህይወት አታ እንኳን ልጇ ወደ አፈር ገብተው ስለዚህ የቀነኒ አደኛ እናትና አባት ሰሞኑን ወጥ የተማፀኑት በቃ አይምራቸው ረፍት ስለ አጣ ብቻ ነው። ምን ማድረጉ እንዳለበት እንኳን እርግጠኞች አይደሉም። ለምን ታማ አስታማው ቀብረው ቢሆን አንድ ነገር ነው። ድንገተኛ አደጋ ደርሶ በአይናቸው ያየት እንደው የሆነ ነገር ቢሆን ምንም አይደለም። አሁን ግን እረፍት የሌለ አይምሮ ስለሆነ ምን ማድረግ እንደሚገባቸው እራስ እርግጠኞች አይደለም። በምን መልኩ መላ እች ልጅ ሄዳለች አቶ መለሰው ነገር ግን አይምሮ ግን ረፍት አታል። እንደምታውቁት እንግዲህ አርቲስት አንዱዓለም ገሳ የልጃቸው እጮኛ ነው። ቤታቸው በመጣ ጊዜ ተሽቆጥቁጠው የሚይዙት የሚጨብጡት አተው፣ በታላቅ ፍቅርና ትህትና የሚቀበሉት አቅፈው የሚስሙት በጣም ወዳጃቸው ነው። የሱ መታሰር የእሱ መንገላታት እነሱን በጣም ሊያስደስታቸው ሆነ አይደለም። አሁን ፈቱ የሚጠይቁት ከእሱ መታሰር መፈታት ጋር የሚገናኝ አይደለም። የህሊና እረፍት እንዴት እናገኝ? ይች ልጅ ምክንያቷ ምንድን ነው? ልጃችን እንዴት ነው በደረቅ ሌሊት ተነሳ ከፎቅ ላይ የተፈጠፈጠችው? ደማም መንገድ ላይ ፈሰ የሞተችው? ምንድን ነው የሚለው እረፍት አተው በጣም ይጎርማጫል። ይሄ ደግሞ በሁሉም ቤተሰብ ላይ ያለ ነው። አንዳንድ ጊዜ አይታቸው ከሆነ አንዳንድ ልጆች ውጭ ሀገር እንሄዳለን ብለው ወይም መሞታቸው ወይም መኖራቸው የማይሰማ ዝም ብሎ ቤተሰብ ብቻ እየደረቀ ቤተሰብ በሀዘን እየተቃጠለ ኮሰል የሚሆንበት ቤተሰብ አለ እና ሰው ታሞ አስታመ ስትሞ ሲሞት ምንም ማለት አይደለም ሰው ጋር ከአብረህ ተቸግረህ ከልጅም ከእናትም ከአባት ጋር ተግቶ በየሆስፒታሉ ተንከራተህ በየጾበሉ ተንከራተህ ሰው ሲሞት ምንም ማለት አይደለም። ቁርጡን አውቀህ ልብህ እየነገረህ ነው የምታጠያንን ሰው በየሆስፒታል ስቱንገላተ ዕለት ዕለት ለውጡም ሆን ክፉም ሆን ደጉምን እያየኸው ስለሆነ ውስጡ ቀስ እያለ ሞትን እያመነ እየተረዳ እየተቀበለ ይመጣል፣ እና ያ ሰው ሲያልፍ ምንም ማለት አይደለም። ድንገት ነው የሆነው፣ ያልጠበቁት ነው የሆነው እና እባካቸው ልጆች የትኛም ወጣቶች ችግር ሲኖር ለእናት ለአባት እንቆቅልሽ አትሆኑ፣ አካፍሉ የከፋችንም ደስ ያላችንም። ይህን ያህል በጣም ድብቅ መሆን ጥሩ ነገር አይደለም። በእውነቱ ነው መላቸ ስትኖሩ የቻለውን ይካፈላል፣ መከራችንም ይካፈላል ደስታችንም ይካፈላል። እናት አባት የልጁን ወርቅ እና ብር ገንዘብ አይደለም ዋና መካፈል፣ ሀዘናችንም መካፈል ይፈልጋል፣ ጭንቀታችንም መካፈል ይፈልጋል እና እባካችሁ ክፉም ሆነ ደጉም ሆነ ለቤተሰብ ንገሩ እና በእርግጥ ሰሞኑን አርቲስት አንዱ አለሙ ገሳ ጠበቃው አሜሪካና አውሮፓ ኮንሶርት አለብኝና እና ለፋሲካ የተዘጋጀ ኮንሶርት ስላለ በዚህ ምክንያት ብዙ የገንዘብ ኪሳራ ስለሚደርሱብኝ ተፈትቼ በዋስተ ወጥቼ ዝግጅቴን አድርጎ የሉምጣ የሚል ሀሳብ አቅርቧል ብሏል። በእውነቱ ይሄ ሀሳብ እውነት ከሆነ ልብ የሚሰብር ነገር ነው እና ምናልባት ቱ ጠራ መረጃ ስላላገኘኝ እዚህ ላይ ሀሳብ መስጠትም እየኮበደኝ ነው። ሰሞኑን ዜናን እንደሰማት ለማቅረብ ራሱ ኮበደኝ። ለማመንም አንዳንድ ነገር ሲኮብድ ሀሳብ ለመስጠትም ይኮብዳቻል እውነት ለመናገር እና በእውነት አርባ ቀን ያልሞላ ሀዞን ላይም እሱ ይህን ያደርጋል። ይህንንም ለመፈታት ተፈተኮ እንግዲህ ኮንሰርትን ያቀርባል የሚል ሀሳብም የለኝም እንደገና ያው ለመፈታት እንደ ምክንያት ቀርቦ እንኳን ከሆነ ሌሎች ምክንያቶችን ማቅረብ ይሻላል እንጂ ይህ ትንሽ ልብ የሚሰብር ነው። በተለይ እናት አባትም ሲሰማ እንግዲህ ልጃቸው አርባ ሳይወጣ እሱ አሜሪካና አውሮፓ ሂዶ በትልልቅ አዳራሾች ላይ ውቀው ደብልቀው ጭፈራና እስክስታ ይጎባል ብለው ወሬን ራስ ለእናት አባት መስማት ትንሽ ልብ የሚሰብር ነገር ነው እና እኔ በዚህ ጉዳይ ለሀሳብ መስጠቱም አልፈለግኩም ማመን ስላቃተኝ ስለ ከበደኝ ማለት ነው እና ትልቅ ነገር። እባካችሁ ወጣቶች ምስጥራችሁ ለእናት አካፍሉ። አንዳንድ ጊዜ ከእናት ጋር እኮ ማልቀስ እኮ ደስ ይላል። እውነት ረፍት ይሰጣልከው እና ጸሎታ እናት ታለቅሳለች። ምን አስፈራች ቶልቅሳ በሞት ደምንባ ከምታለቅስ፣ በችግራቸው አብራ ሰምታ ብታለቅስ፣ ሂዳ መስጊድ እኮ ትጸልይላቸው አለች። ሂዳ በቸርች ሂዳ በቤተክርስቲያን ማርያምን እኮ አናግራ እናታችንን እኮ ጮልያ ታመጣለች። እናት እና ለጊዜው ከሀዘናችሁ ጋር አብረው መልቀሷ መጥፎ ሊመስላችሁ ይችላል። መጥፎ አይደለም። ለእናንተም ከልባች አልቀሳችን ከእናታችሁ ጋር ሀዘናችሁ ትካፈላላችሁ። እንደገና ችግር ካለ ደግሞ ከሚረዳችሁ ጋር ትገናኛላችሁ። አቅማችሁ የሚችለውን ሁሉ ለምነው ቢሆን እናት ከ እንደ ገንዘብ ማጣት ሌላ ችግር ቢኖር ጎዳና ወጣ እናት መቼም ከወጣተች እናተች ይሻላሉ ለምንም ቢሆን ያግዛል ይሮዳል። እና እባካቸው በምትችለት አቅም የእናትን መከራን ተረዱ። ሌሎቻቸው አሁንም አትረዱም። ይገርማል። እንደዚህ አሁን በእጆ ማህበራዊ ሚዲያ የሚሆነውን ነገር ያያቸውን ካል የእኛ መጥፋት የእኛ መጉደል ለእናት ለአባት ሲኦል ነው ብላቸው አታስቡም። ይገርመኛል። ምን አይነት ትውልድ እንድትፈጠሩ አላቅም አላቅም። በቃ ምን አይነት ሁሉ ነገር የለት የለቷን ብቻ ነው የምናሰበው። ኮፉ ሚሆን ደግም ዘለቅ አድርገው ሰፋ አድርጎ ማሰብ ያስፈልጋል። እናንተ መኖራቸው ብቻ ለእናት ለአባት ተስፋ እናት እኮ ሞት አመት ሆና ሽንግልግል ብለ አልጋ ላይ ወድቃ በዳይፐር እንኳን ሆና እኮ ልጅ እናቴ ትኑርልኝ ነው የሚለው። ለምን እኔም ተንገላታ እናቴም ተንገላታች ብትሞት ምን አለበት አይልም። እንደዚሁ ልጅም ቢሆን አካል ጉዳተኛ ሆን ስራም አይኖረው ስራም ይኖረው ይማርም አይማርም ሱሰኛ ሆን ምንም ሆን እናት እንዲቆይላት ነው የምትፈልግ ይህን ይህን ንወቅ። ስለዚህ እባካችሁ ሌሎቻቸው አስ-አስብት ውስጥ አሁን በቆነ አደኛ እናት ቦታ አርጋችን የራሳችሁን እናት እዩት። እኚህ እናት አይናችን እያየ ተመልከቱ። እንግዲህ ልጃቸውን በጉስቁልና እንዳሳደጉ የእናቶቸውም የአባቶቸውም ፊት ያስታውቃል። ፊታቸውን ስታይ በጣም ተጎሳቅለው ብዙ መከራ እዚህ እንደ ደረሰ ያስታውቃል። አሁን ደግሞ በልጃቸው ስኬት ደግሞ ፍክት ማለት ጀምሮ ነበር። አሁን ደግሞ መልሶ ጨለማ በቃ ጥቁርቁር ማዲያት በማዲያት በአንድ ጊዜ ክስልስል ስልሰል አየ። ነገ ባንተ እናት ላይ እንዲደርስ አትፍቀድ። ነገ ባንተ አባት ላይ፣ በአንተ ወንድሞች ላይ እንዲደርስ አትፍቀድ። እሱ ቀርቶ መጠጥ ጠጥቶ በጥጋብ ራስ እየነዱ መኪና አደጋ ላይ መክተት፣ መኪና አደጋ ውስጥ፣ በመኪና አደጋ መሞት ራስ ውርደት ነው። በልክ ነው ማድረግ፣ ሁሉ ነገር በልክ ስለዚህ አንድ ሰው መጠጥ እየጠጣ አምሽቶ ሂዶ ተጋጭቶ ሞቶ አስቡት። እንግዲህ ከዛ በኋላ ለእናት ለአባት ለሟችስ ስሙ ጥሩ ነው? ኮሌኮ ጠጥቶ ሲተፋ ተጋጭቶ ሞቶ ሲባል እራሱ ስሙስ ጥሩ ነው? ጥሩ አይደሉም። እና ህይወታችን የኛ ብቻ አይደሉም። እቺ ልጅ አሁን የሆነውን ነገር ቀና ብላይ ማየት እድል ቢኖራት አታደርጉ። በእውነቴ ነው ላ የፈለገ ነገር ቢሆን በራሷም ጎርታ እንኳም ቢሆን ነው ላጀ እና እባካችሁ ምስጢር አካፍሉ። እረፍት እንኳን አሁን እኮ ሞትም እኮ እረፍት አለ። አሁን እኮ እረፍት የሌለ ሞት ነው። ለእሷ አረፈች፣ ለእሷ ሄደች፣ ተገላገለች። ክፉም ሆነ ደግም ሆነ እሱ አሁን እንግዲህ እግዚአብሔር የሚዳኘው ጉዳይ ላይ እናትና አባት ግን በህይወት እስካለ ድረስ እንትን ውስጥ ነው የገቡት፣ ተርች ውስጥ ነው የገቡት። ሁሊናቸው እጁና እግረ ታስራ፣ ምን ማድረግ ምን መናገር እንደለባቸው እንኳን አያውቁ እና እባካችሁ ይህን ነገር አስቡበት አሁንም ቢሆን እያንዳንዳችን እንቆቁልሽ መሆን የተለየ ሚስጥር አድርጎ ህይወትን መኖር ትክክል አይደለም። ጥንቃቄ እናድርገው። ይሄ ሀሳብን ሽሞቻችን ላይክ ላይ አድርግሽ የራርገው ፒስ